የመንግስት ሰራተኞች የአገልግሎት ወይም የስራ ስንብት ክፍያ እንዴት እንደሚሰላና የዚሁ ክፍያ ጠቅላላ የስራ ግብር በአዲሱ የፌዴራል የገቢ ግብር አዋጅ ቁጥር 1395/2017 መሰረት እንዴት ካልኩሌት እንደሚደረግ እንዲሁም የተጣራ የአገልግሎት ክፍያ ስንት እንደሚሆን እጅግ በጣም ቀላልና ግልጽ በሆነ መንገድ በዚህ ቪዲዮ ሙሉ ስሌቱን በተለያዩ ምሳሌዎች አሳያችኋለሁኝ። እስከ መጨረሻው ተከታተሉ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬ ጉዳያችን። አሁን ቀጥታ ስሌቱን ወደ ማየት እንሄዳለን። ማይክሮሶፍት ኤክሴል ላይ ቀድሜ ዳታውን በዚህ በምትመለከቱት መልኩ ኦርጋናይዝ አድርጌ አዘጋጅቻለሁኝ ሰዓት ለመጠቀም ስለዚህ፣ ይህን ዳታ እንደ ምሳሌ እንጠቀምና ካልኩሌሽኑን በቀላሉ ለማየት እንሞከራለን። ፋይሉን ከፈለጋችሁ የቴሌግራም ቻናላችን ላይ ታገኙታላችሁ። ኦኬ፣ አሁን ስሌቱን ወደ ማየት እንሄዳለን። ምሳሌ ቁጥር አንድ ለምሳሌ አበበ የሚባል ሰራተኛ ቢኖረን እና ይህ ሰራተኛ ወራዊ ደሞዙ 7636 ብር ቢሆን በመስሪያ ቤቱ የተ የተቀጠረበት ቀን ሐምሌ 1 2003 ዓ.ም ቢሆንና ስራውን ያቆመበት ቀን ደግሞ ህዳር 15 2017 ዓ.ም ቢሆን የዚህ ሰራተኛ የአገልግሎት ክፍያ ስንት ይሆናል? እዚህን እናሰላለን። ለማስራት በመጀመሪያ ደረጃ የሚያስፈልገን ሰራተኛው በመስሪያ ቤቱ ያገለገለበት አጠቃላይ የአገልግሎት አመታት ይሆናል። ከዚህ ላይ ስናሰላ አጠቃላይ ሰራተኛ የአገልግሎት ዓመታት 14 ዓመት ከአራት ወር ከ15 ቀን ይሆናል፣ ወይም ደግሞ 14 ዓመት ከ135 ቀናት ይሆናሉ ማለት ነው፣ ከሐምሌ 1 2003 ዓ ም እስከ ህዳር 15 2017 ዓ ም አሁን ይሄን በመጠቀም ካልኩሌሽን ወደ ማየት እንሄዳለን ማለት ነው። ኦኬ፣ የአገልግሎት ወይም ደግሞ የስራ ስንብት ክፍያን ካልኩሌት ለማድረግ በዋናነት ሁለት ነገር ያስፈልገናል። የመጀመሪያው ሰራተኛው ስራውን በሚለቅበት ሰዓት ላይ ይከፈለው የነበረው ወራዊ ደሞዝ፣ ሁለተኛ ደግሞ ሰራተኛው በመስሪያ ቤቱ ያገለገለበት አጠቃላይ የአገልግሎት ዓመታት ብዛት ያስፈልጉናል። እነዚህን ሁለቱን በመጠቀም ካልኩሌሽኑን እናያለን ማለት ነው። ኦኬ። አሁን በእኛ ምሳሌ መሰረት ይሄ ሰራተኛ ስራውን በሚለቅበት ሰዓት ላይ ይከፈለው የነበረው ወራዊ ደሞዝ 7636 ብር ነው። የሰራተኛው አጠቃላይ አገልግሎት አመታት ብዛት ደግሞ 14 ዓመት ከ135 ቀናት ናቸው። አሁን እነዚህን ሁለቱን በመጠቀም ነው ካልኩሌሽኑን የምናየው ማለት ነው። በመጀመሪያ ደረጃ የምናደርገው ምንድን ነው? እነዚህን የአገልግሎት አመታትን ሶስት ቦታ እንከፍላቸዋለን። ይህም በአዋጁ ላይ በግልጽ ተቀምጠዋል ማለት ነው። ለመጀመሪያው የአንድ ዓመት አገልግሎት ለብቻ፣ ከዛ በኋላ ቀሪዎቹ ተጨማሪ የአገልግሎት አመታት በእኛ ምሳሌ መሰረት አሁን 13 ዓመታት ናቸው። ቀሪዎቹ ቀናት ደግሞ መቶ ሰላሳ አምስት ቀናት ናቸው ማለት ነው። በዚህ መልኩ እንከፋፍላለን ማለት ነው። ኦኬ እንግዲህ የአገልግሎት ክፍያውን ስንመለከት ይሄም አዋጁ ላይ በግልጽ እንደተቀመጠው ለመጀመሪያው የአንድ ዓመት አገልግሎት የሰራተኛው የመጨረሻ ሳምንት አማካይ ቀን ደሞዝ በሰላሳ ተባዝቶ ይከፈለዋል ነው የሚለው። ይሄ በአዋጁ ላይ በግልጽ ተቀምጧል ማለት ነው። በአጭሩ ይሄ ሲሰላ እንዴት ነው የሚሆነው? እኩል ይሆናል ብለን ሰራተኛው በሰዓቱ ይከፈለው የነበረው ወራዊ ደሞዝ ሙሉ በሙሉ የመጀመሪያው የአመት የአገልግሎት ክፍያው ይሆናል ማለት ነው። ስለዚህ የመጀመሪያው አመት 7636 ብር የአገልግሎት ክፍያው ይሆናል። ለቀሪዎቹ 13 ዓመታት እሱን ካልኩሌት እናደረጋለን። ይሄም ደግሞ በአዋጁ ላይ በግልጽ እንደተቀመጠው ከአንድ ዓመት በላይ ያገለገለ ሰራተኛ ለእያንዳንዱ ተጨማሪ የአገልግሎት ዓመት ከደሞዙ አንድ ሶስተኛ እየታከለ ይከፈለዋል የሚለው። ስለዚህ እያንዳንዱ ዓመት በአንድ ሶስተኛ የተባዛ የአገልግሎት ክፍያውን ያገኛል ማለት ነው። ስለዚህ ጀነራላይዝ አድርገን ስንሰራ እኩል ይሆናል ብለን ደሞዙ ሲካፈል ለሶስት ከዛ በኋላ ሲባዛ እንልና ሲባዛ ቀሪዎቹ ወይም ማለትም ተጨማሪ የአገልግሎት ዓመታት በኛ ምሳሌ መሰረት 13 ስለሆኑ 13 እናደርጋለን። ከዛ በኋላ ኢንተርላለን ስንት መጣ? 33,089 ብር ከ33 ሳንቲም የ13 ዓመታት የአገልግሎት ክፍያ ይሆናል ማለት ነው። አሁን የሚቀረን ቀሪዎቹ 135 ቀናት ናቸው። እሱንም በተመሳሳይ መልኩ ካልኩሌት እናደርጋለን። እኩል ይሆናል ብለን ደሞዙ ሲካፈል ለሶስት ከዛ በኋላ ሲባዛን ልና ቀናቶቹ ስንት ናቸው? በእኛ ምሳሌ መሰረት 135 ናቸው። በ135 እናባዟለን። ከዛ በኋላ ሙሉ በሙሉ ለ365 እናካፈላለን፣ ወደ አመት ለመቀየር ማለት ነው። ከዛ በኋላ እንተርላለን ስንት መጣ? 941 ብር ከ42 ሳንቲም የ135 ቀናት ክፍያ ይሆናል ማለት ነው። አሁን የዚህ ሰራተኛ አጠቃላይ ያልተጣራ ወይም ደግሞ ግሮስ ፔ የሚባለው ክፍያ እኩል ይሆናል ብለን ሰምንልና ሶስቱንም መደመር ማለት ነው። የመጀመሪያ አገልግሎት አመት ከዛ በኋላ የ13 አመታት ከዛ በኋላ ደግሞ የ135 ቀናትን ማለት ነው ሶስቱንም እንደምራለን። ከዛ አጠቃላይ ስንት ይመጣል? 41666 ብር ከ76 ሳንቲም የዚህ ሰራተኛ ያልተጠራ ክፍያ ከግብር በፊት ያለው ክፍያ ይሆናል ማለት ነው። አሁን ከዚህ ላይ ግብርን ካልኩሌት እናረጋለን። ግብር ካልኩሌት ለማድረግ ቶታል ይሄን አንጠቀምም፣ ከፋፍለን ነው የምንሰራ። እሱን እናያለን ማለት ነው። የዚህ ሰራተኛ ወዳዊ ደሞዙ 7636 ብር ነው። አሁን ይሄ ክፍያውን ሮስ ፔይመንቱ በየወሩ ቢቀበል በስንት ወር ይቀበላል? የሚለውን እሱን ካልኩሌት እናደርጋለን ማለት ነው። ይህን ካልኩሌት ለማድረግ እኩል ይሆናል ብለን ግሮስ ፔይመንቱን ሲካፈል ለቤዚክ ሰለሪ ስንት ይሆናል? አምስት ነጥብ አራት ስድስት ይመጣል። ስለዚህ ሙሉ ቁጥሯን ለብቻ እንወስዳለን አምስት ወር። ከዛ ቀሪዋ ደግሞ ፕሮሬቲ ሳለሪ ትባላለች እሷን ለብቻ እናደረጋለን ማለት ነው። ዜሮ ነጥብ አራት ስድስት አሁን ለየብቻ እያደረግን ግብሩን ካልኩሌት እናደረጋለን ማለት ነው። በመጀመሪያ ደረጃ ደሞዙን በመጠቀም የአንድ ወሩን ግብር ካልኩሌት እናረጋለን። ይሄ ሰራተኛ ይከፍል የነበረው ወራዊ ግብሩ ማለት ነው። እሱን ቀድመን ካልኩሌት እናደረግና እሱን በአምስት እናባዘዋለን ማለት ነው። ስለዚህ ግብርን ካልኩሌት ለማድረግ አዲሱን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። እሱን ቴብል በመጠቀም ካልኩሌት እናደረጋለን፣ ኢንካም ታክሱን ማለት ነው። አዲሱ የፌዴራል ገቢ ግብር አዋጅ ቁጥር 1395/2017 ላይ እንደተቀመጠው የኢትዮጵያን ኢንካም ታክስ ቴብል አዲሱ ይሄ ነው። ይህን በመጠቀም ካልኩሌት እናደረጋለን ማለት ነው። አሁን ይሄ ሰራተኛ በሰዓቱ ይከፈለው የነበረው ወራይ ደመወዙ 7636 ብር ነው። የአንድ ወሩን ግብር እዚህ ጋር ካልኩሌት እናረጋለን የስራ ግብር ማለት ነው። ደሞዙ 7636 ብር ነው። በየትኛው ሬንጅ ላይ እንደሚገኝ ሄደን እንመለከታለን። ቴብሉ ላይ የሚገኘው በዚኛው ሬንጅ ውስጥ ነው። ከ7100 ብር እስከ 10000 በሚለው ሬንጅ ነው። ስለዚህ የግብር ማስከፊያ መጣኔው 25 ፐርሰንት ነው። ሊዳሽኑ ደግሞ 850 ብር ነው። ይህን በመጠቀም ካልኩሌት እናደርጋለን። በቀላል ማለት ነው። እኩል ይሆናል ብለን ደሞዙ 7636 ብር ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ 25 ፐርሰንት ነው፣ 25 ፐርሰንት ከዛ በኋላ ሲቀነስ እና ዲዳክሽኑ ደግሞ 850 ብር ነው በዚህ ሬንጅ። እዚህ በዚህ በልኩ እንሰራለን። ከዛ በኋላ ኢንተራለን። አሁን የዚህ ሰራተኛ ወራዊ ግብሩ የስራ ግብር 1,059 ብር ነው ማለት ነው። አሁን እዚህ ጋር ካልኩሌት ያደረግነው አምስት ወር አለ፣ ስለዚህ የአምስት ወሩ ነው የሚከፍለው። እኩል ይሆናል ብለን 1,059 ብር ሲባዛ በአምስት ማለት ነው ስንት ይሆናል 5295 ብር የአምስት ወር ግብር ከዚህ ከግሮስ በዩ ይቆረጣል ማለት ነው ሚክ ምትቀረና አሁን ፕሮቲር ሰለሪች ከነጥብ በኋላ ያለችዋለች እሷን ለብቻ እንሰራለን ማለት ነው እኩል ይሆናል ብለን ዜሮ ነጥብ አራት ስድስት ሲባዛ በቤዚክ ሰለሪ ስንት ይሆናል 3 አስራ ሁለት ብር ከ ሀምሳ ስድስት ሳንቲም ማለት ነው። የዚህንም ግብር ለማስራት ቴቡል ላይ ሄደን በየትኛው ሬንጅ ላይ እንደሚገኝ እናያለን። የሚገኘውም በዚህ በሁለተኛው ሬንጅ ላይ ነው። ከ2001 ብር እስከ 4000 በሚለው ሬንጅ ነው። ስለዚህ የግብር ማስከፊያ ምጣኔው 15 ፐርሰንት ይሆናል። ዲዳክሽኑ ወይም ደግሞ ተቀናሹ 300 ብር ይሆናል ማለት ነው። ይህንም ለማስላት እኩል ይሆናል ብለን 3512 ብር 56 ሳንቲ ሲባዛ የግብር ማስከፊያ ምጣኔው 15 ፐርሰንት ሲቀነስ ዲዳክሽኑ በዚህ ሬንጅ 300 ብር ነው ማለት ነው። ከዛ በኋላ ኢንተርላለን ስንተመጣ 226 ብር ከ 88 ሳንቲም ማለት ነው። አሁን የዚህ ሰራተኛ አጠቃላይ ግብሩ የሚከፍለው እኩል ይሆናል ብለን ሁለቱም መደመር ማለት ነው። ባጭሩ የአምስት ሲደመር ፕሮት ሰለሪ ከለጥ በኋላ አንድ ላይ ስንት ይሆናል? አምስት ሺ አምስት መቶ ሀያ አንድ ብር ከ ስምንት ሳንቲም አጠቃላይ ሰራተኛው ግብር ይሆናል ማለት ነው። አሁን የተጣራ ወይም ደግሞ ኔት ፔይመንቱን ስናሰላ እኩል ይሆናል ብለን ቅድም ያሰላ ነው አጠቃላይ ግሮስ ፔዩ ሲቀነስ አሁን ያሰላ ነው ደግሞ አጠቃላይ ግብር ማለት ነው። ስንት ይሆናል? 36144 ብር ከ87 ሳንቲም የሰራተኛው የተጣራ ክፍያው ይሆናል ማለት ነው። ግሮስ ፔይመንቱ ስንት ነው ነው 41666 ብር፣ ኔት ሰለሪ ደግሞ 36144 ብር ከ87 ሳንቲ ከግብር በኋላ ያለው የተጣራ ክፍያው ይሆናል ማለት ነው። ስለዚህ በዚህ መልኩ የአገልግሎት ወይም ደግሞ የስራ ስንብት ክፍያን ማስላት እንችላለን ማለት ነው። ኦኬ፣ ወደ ሁለተኛው ምሳሌ እንሄዳለን። አቶ ሰለሞን የሚባል ሰራተኛ ቢኖረን እና ይህ ሰራተኛ ስራውን በሚለቅበት ሰዓት ላይ ይከፈለው የነበረው ወራዊ ደመወዝ 19820 ብር ቢሆን በመስሪያ ቤቱ የተቀጠረው ደግሞ ሐምሌ 1 2001 ዓመተ ምህረት ቢሆን እና ይህ ሰራተኛ መስሪያ ቤቱን የለቀቀበት ቀን ደግሞ መስከረም 10 2009 ዓመተ ምህረት ቢሆን የዚህ ሰራተኛ የአገልግሎት ክፍያው ስንት ይሆናል? ይሄን ለማስራት ቅድም እንዳየ ነው በመጀመሪያ ደረጃ የምናረገው የጀመረበት ቀን እና ያቆመበትን ቀን አመተ ምህረት በመጠቀም አጠቃላይ በመስሪያ ቤቱ ያገለገለበትን የአገልግሎት አመታት ብዛት ካልኩሌት እናረጋለን። አሁን በእኛ ምሳሌ መሰረት ይሄ ሰራተኛ ስምንት ዓመት ሁለት ወር ከአስር ቀን በመስሪያ ቤቱ አገልግሏል ማለት ነው። አጠቃላይ ስምንት ዓመት ከሰባ ቀናት የአገልግሎት አመታት አሉት ማለት ነው። ይህን በመጠቀም ካልኩሌሽኑን እናያለን። ቅድም እንዳየ ነው ማለት ነው። ስለዚህ የዚህ ሰራተኛ ወራዊ ደሞዙ 19820 ብር ነው። አጠቃላይ አገልግሎት አመታት ብዛት ደግሞ ስምንት ዓመት ከሰባ ቀናት ናቸው። ሁለቱ ናቸው የሚያስፈልጉን ሁለቱን በመጠቀም ካልኩሌሽኑ ቅድም እንዳየነው በቀላሉ እንመለከታለን። አሁን በመጀመሪያ ደረጃ የምናደርገው እነዚህን የአገልግሎት አመታትን ሶስት ቦታ እንከፍላለን። የመጀመሪያው አንድ ዓመት ለብቻ፣ ቀጣዩ ተጨማሪ አገልግሎት ዓመት ሰባት ዓመት ለብቻ፣ ከዛ በኋላ ሰባ ቀናት ለብቻ ሰባ ቀናት በዚህ መልኩ እንከፋፈላለን። አሁን ስሌቱን ማየት ነው የሚቀረን ማለት ነው እዚህ። ይሄም በአዋጁ ላይ ቅድም እንዳየነው በግልጽ እንደተቀመጠው የመጀመሪያው አገልግሎት አመት በሳቱ ይከፈለው የነበረው ወራዊ ደመወዝ ሙሉ በሙሉ ይከፈለዋል ማለት ነው የመጀመሪያው አንድ አመት። ከዛ በኋላ ቀሪዎቹ አመታት ደግሞ አንድ ሶስተኛ እያታከለ ይከፈለዋል ነው የሚለው። ስለዚህ የሰባት አመቱን ለማስላት እኩል ይሆናል ብለን ደሞዙ፣ ወራዊ ደሞዙ ሲካፈል ለሶስት ከዛ በኋላ ሲባዛን እና ቀሪዎቹ ሰባት የአገልግሎት ዓመታት ከዛ ኢንተርናለን 46246 ብር ከ67 ሳንቲም ይሆናል ማለት ነው። አሁን ደግሞ ቀሪዎቹን ሰባ ቀናትን ካልኩሌት እናደርጋለን። ይህንም ካልኩሌት ለማድረግ እኩል ይሆናል ብለን ደመወዙ ሲካፈል ለሶስት ከዛ በኋላ ሲባዛን እና ቀሪዎቹ ሰባ ቀናት ከዛ መጨረሻ ላይ ሙሉ አንድ ላይ ለ365 እናካፍለዋለን፣ ወደ አመት ለመቀየር ማለት ነው። የሰባ ቀናት ክፍያው 1267 ብር ከ0 ሰው ሳንቲም ይሆናል ማለት ነው። አሁን የዚህ ሰራተኛ አጠቃላይ ያልተጣራው ወይም ደግሞ ግሮስ ፔይመንቱ ስንት ይሆናል? እኩል ይሆናል ብለን ሰምንል ና እነዚህ ሶስቱንም እንደምራለን አንድ ላይ ስንት ይሆናል? 67333 ብር ከ7 ሳንቲም ይሆናል ማለት ነው። አሁን ይሄ ግሮስ ፔይመንት ነው። ከዚህ ላይ ግብርን ካልኩሌት እናደርጋለን ማለት ነው። ወላዊ ደሞዙ 19820 ብር ነው። ከዚህ ከ67333 ብር ከ70 ሳንቲሙ ላይ ቀጥታ ግብር አይሰራም፣ ወደ ወር ይቀየራል ማለት ነው። የሰራተኛ ይሄን ብር በየወሩ እየሰራ ቢሆን ኖሮ በስንት ወር ይከፍላል ወደሚለውን ቀይራለን ማለት ነው። እኩል ይሆናል ብለን ግሮስ ፔይመንት ሲካፈል ለቤዚክ ሰላሪ ማለት ነው ስንት ይመጣል? ሶስት ነጥብ አራት ዜሮ ይሆናል ማለት ነው። ይሄን ለየብቻ እንከፍላለን ሶስት ለብቻ ከዛ ደግሞ ከነጥብ በኋላ ያለችው ለብቻ ማለት ነው። አሁን ከዚህ ላይ ነው ግብር የምናሰላው ማለት ነው። ወደ ወር ቀይረናል አሁን። በመጀመሪያ ቅድም እንዳደረግነው የምናሰላው ወራዊ ደሞዙ ላይ እናሰላለን ማለት ነው። የዚህ ሰራተኛ ወራዊ ደሞዙ አስራ ዘጠኝ ሺህ ስምንት መቶ ሀያ ብር ነው። ስለዚህ የአንድ ወሩ ግብር ስንት ይሆናል? ቴቡልቴብሉ ላይ ሄደን እንመለከታለን። ይሄ ብር 19820 ብር የሚገኘው በመጨረሻው ሬንጅ ላይ ነው። ከ14000 ብር በላይ በሚለው ሬንጅ ማለት ነው። የግብር ማስከፊያ ምጣኔው በዚህ ሬንጅ 35 ፐርሰንት ነው። ዲዳክሽኑ 2050 ብር ነው ማለት ነው። እዚህ ይህንም ለማስላት እኩል ይሆናል ብለን ለሞዙ ሲባዛ የግብር ማስከፊያ ምጣኔ በዚህ ሬንጅ 35 ፐርሰንት ነው ሲቀነስ ዲዳክሽኑ ደግሞ 2050 ብር ማለት ነው። የዚህ ሰራተኛ የአንድ ወር ግብሩ 4887 ብር ነው። አሁን እዚህ እንዳሰለ ነው የሶስት ወር አለ ስለዚህ በሶስት እናባዘዋለን ማለት ነው። እኩል ይሆናል ብለን የአንድ ወሩ ሲባዛ በሶስት ማለት ነው። ከዛ ስንትመጣ የሶስት ወሩ 14661 ብር ሆነ ማለት ነው። ቀሪዋች ፕሮሪቲ ሳለሪ እሷንም እናሰላለን። እኩል ይሆናል ብለን እችን ለብቻ የምትሰራው የተለየ ኢንካም ታክስ ቴብል ሬንጅ ላይ ስለምትገኝ ማለት ነው 0.40 ሲባዛ በቤዚክ ሰለሪው ስንት ይሆናል? 7928 ብር ማለት ነው። ይሄ በየትኛው ሬንጅ ላይ እንደሚገኝ ሄደን እንመለከታለን። የሚገኘው ሜት ነው በአራተኛው ሬንጅ ላይ ነው፣ ከ7001 ብር እስከ 10,000 በሚለው ሬንጅ ማለት ነው። ስለዚህ የግብር ማስከፊያ ምጣኔው 25 ፐርሰንት፣ ሊዳሽን ደግሞ 850 ብር ይሆናል ማለት ነው። ይሄንም ለማስላት እኩል ይሆናል ብለን 7928 ብር ሲባዛ የግብር ማስከፈያ ምጣኔው 25% ሲቀነስ ዲዳሽኑ በዚህ ሬንጅ ስንት ነው? 850 ብር ማለት ነው። 850 ብር ከዛ ኢንተርላለ የፕሮሬት ሰለሪው ግብር 1132 ብር ይሆናል ማለት ነው። አጠቃላይ የሰራተኛ ግብሩ ስንት ይሆናል? እኩል ይሆናል ብለን ሁለቱን እንደምራለን ማለት ነው። ሲደመር የፕሮሬት ሰለሪ አጠቃላይ ስንት ይሆናል? 15793 ብር ይሆናል ማለት ነው። አሁን የዚህ ሰራተኛ የተጣራ ክፍያው ስንት ይሆናል? እኩል ይሆናል ብለን ግሮስ ፔይመንት ሲቀነስ አሁን ያሰላ ነው አጠቃላይ ግብር ማለት ስንት ይመጣ፣ 51540 ብር ከ70 ሳንቲም የዚህ ሰራተኛ የተጣራ ክፍያ ይሆናል ማለት ነው። ግሮስ ፔይመንቱ 67333 ብር ከሰባ ሳንቲም። ይሄ ማለት ከግብር በፊት ያለው ብር ማለት ነው፣ ግብር ሳይቆረጥበት። ግብር ከተቆረጠ በኋላ እና የተጣራ ኬስ ላይ የሚገባ ብር 51540 ብር ከሰባ ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ የአገልግሎት ክፍያ ማስላት እንችላለን ማለት ነው። ስለዚህ የራሳችሁን እዚህ ላይ ያስገባችሁ ጥንቃቄ ማድረግ ያለባችሁ የአገልግሎት አጠቃላይ የአገልግሎት ዓመታትን ስታሰሩ ነው። እሱን በትክክል ካሰላችሁ ሌላው ነገር ቀላል ይሆናል ማለት ነው። በዚህ መልኩ ካልኩሌት ማድረግ እንችላለን። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እስከዛ ድረስ መልካም ቆይታ መልካም ጊዜ። ይሄ ትምህርት ሌሎችን ሊጠቀም ስለሚችል ሼር በማድረግ ተባበሩን። እናመሰግናለን። መልካም ቆይታ መልካም ጊዜ። ፒስ አውት